በየዓመቱ መጋቢት 12 በዓለም አቀፍ ደረጃ የዓለም የደን ቀን ይከበራል። ታዲያ ዘንድሮውም በአገር አቀፍ ደረጃም ለ14ኛ ጊዜ ሲከበር ኢትዮጵያ በዘርፉ እያመጣች ያለውን ስኬት ለማሳየት እድል ታገኛለች። ቀኑን መነሻ በማድረግ የኢትዮጵያ ደን ልማት በምስራቅ ሸዋ አዳአ ወረዳ በአረንጓዴ አሻራ የተተከሉ ችግኞችን ለመንከባከብ ጉዞ አድርጓል። ጤናማ ደን ጤናማ ምግብ ነው። ጤናማ ምግብ ደግሞ ጤናማ ማህበረሰብ ይፈጥራል ማለት ነው። እንደሚታወቀው ደን የህይወታችን መሰረት ነው። ንጹህ አየር የምናገኘው ከደን ነው። ንጹህ የምናገኘው ከደን ነው። ምግባችንን የምናገኘው ከደን ነው። ስለዚህ በዚህ አመት ኢትዮጵያ ውስጥ እያከበርን ያለነው የዓለም የደን ቀን በተለይም ደግሞ አረንጓዴ አሻራ ትልቅ ፋይዳ በዚች ሀገር ላይ እያመጣ ያለበት ከኛም አልፎ ለቀጠናው ትልቅ አሻራ እያሳረፍን ያለንበት ስራ በመሆኑ የዚህን አመት የደን ቀን በዚህ መንገድ የተከልነውን ችግኞች በክረምት የተከልናቸውን ችግኞች እየተንከባከብን እያከበርን ነው ያለነው። ችግኝ መትከልና መንከባከብ ዛሬ ላይ ባህል መሆን ችሏል። ኢትዮጵያም የተባበረችበት የአረንጓዴ አሻራ ያስገኘውን ስኬት መሰረት በማድረግ አጠቃላይ የደን ሽፋኑን ሰላሳ በመቶ ለማድረስ እየተሰራ ይገኛል። በአረንጓዴ አሻራ እየሰራ ነው ያለው ስራ የተራቆተ መሬት እንዲያገግም እየተሰራ ያለው ስራ በበጋው የኢትዮጵያ ማህበረሰብ ወጥቶ ሰላሳ አርባ ቀን የአፈርና ውሃ ጥበቃ ስራ የሚሰራው ስራ ውጤቱ ለኢትዮጵያዊያኖች ብቻ አይደለም ውጤቱ ድንበር ተሻግሮ ለቀጠናው ጭምር ለቀጠናው ልማት ለቀጠናው ደህንነት አስተዋጽኦ የምናደርግበትን ስራ እየሰራ ነው ያለው ስለዚህ በአረንጓዴ አሻራም እየሰራ ነው ያለው ስራ አሁን ደግሞ በልዩ ፈንዱ ልንሰራ ስራ ያሰብነው ስራ ኢትዮጵያ በአለም አቀፍ መድረክ ኢትዮጵያን ከፍ ሊያደርጋት የሚችል እንደዚሁም ደግሞ በአለም አቀፍ በአህጉራዊና በቀጠናዊ ስምምነቶች ላይ የገባናቸውን ውሎች እንድናሳካ የሚያደርግ በአጠቃላይ የዘላቂ ልማት የ2ሰላሳ የዘላቂ ልማት ግቦች እንዲሳኩ ትልቅ ፋይዳ ያለው ስራ እየተሰራ ነው ያለው። ያለውን ወደ ተሻለው ምዕራፍ ለማሻገርና ተፈጥሯዊ ሀብቱን ኢኮኖሚያዊ አቅም ለማድረግ በጥናትና ምርምር የተደገፈ ስራ እየተሰራ እንደሚገኝም ነው የሚነሳው። ይህም ዛሬን ብቻ ሳይሆን ነገን ታሳቢ ያደረገ የችግኝ ተከላም ሆነ እንክብካቤ እንዲኖር ምክንያት እየሆነ መምጣቱም ተጠቁሟል። የዓለም የደን ቀን የዘንድሮ ደን እና ምግብ የምግብ ዋስትናን ለማረጋገጥ የሚሰሩ ነገሮች ካቸው። ለዚህ አንዱ ትልቁ እንትኑ አግሮፎረስትሪ ነው። አግሮፎረስትሪ ማለት ጥምር ደን እርሻ ነው። ይህ ጥምር ደን እርሻ ደግሞ ምርምሩ የሚካሄደው በኢትዮጵያ ደን ምርምር ስለሆነ ለዛ የሚሆኑ ፍራፍሬ አይነቶቹን፣ ሌሎች የአትክልትና ፍራፍሬ አይነቶቹን እንደዚሁ በምርምር ያገኛል። የተገኘውን ደግሞ ለ ህብረተሰቡ እንዲዳረስ በግብርናና በሌሎች ባለድርሻ አካላት እየተካሄዱ ያለበት ሁኔታ አለ። በምስራቅ ሸዋ ዞን አዳአ ወረዳም በአረንጓዴ አሻራ የመጣው ውጤት ዛሬ ላይ ፍሬ እያፈራ ስለመሆኑ ተጠቅሷል። ከሌሎች ልምዶች የተቀመረና በጥናት ላይ የተደገፈ የችግኝ ተከላ መደረጉ ለእንክብካቤውና የጽድቀት መጠኑ ስኬታማነት ምክንያት መሆኑ ነው የተመላክተው። ይህንን እንዴት መቀየር እንችላለን የሚለውን ነገር ለህዝቡን ግንዛቤ ለማስጨበጥ ተሞክሮ አቲንክ ከዚህ በፊት ደግሞ በተለያዩ ጊዜ አመታት የተሰሩት እንደ በወረዳ ደረጃ ማለት ነው። በተለያዩ ቀበሌ ላይ የተሰራውን ተሞክሮ በመውሰድ ከሌላም ቦታ ለምሳሌ ሀረርጌ ዌስት እና ኢስት ሀረርጌም ሄዶ ልምድ በመውሰድ ያንን እዛ የተሞክሮ ም እዚ መስራት እንችላለን የሚለውን ነገር ህል ውስጥ በማስገባት ለውጥ ለማምጣት ተሞክሯል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የተከለቻቸው ከ40 ቢሊየን በላይ ችግኞች የደን ሽፋኑን ወደ 23.6 በመቶ ከፍ ማድረግ አስችሏል።